አስፈሪውን ጊዜ እንዴት ልትጋፈጡት አስባችኋል? ባለፈው ጊዜ የኒውራሊንክን የመጀመሪያ የሰው ላይ ሙከራዎች ገልጠን ነበርም። ዛሬ ግን ጠለቅ ብለን እንመረምራለን። በሚቀጥሉት ዐሥር ዓመታት ውስጥ ይህ ማይክሮ ችብስ ሽባነትን መፈወስ ብቻ ሳይሆን ስሜቶቻችንን ሊቆጣጠር የሚችልበት ሁኔታ ሊፈጠር እንደሚችል ብነግራችሁ ታምናላችሁ? ትውስታዎቻችንንስ የመሰረዝ አቅም ይኖረው ይሆን? ወይንም በተቃራኒው ለዘለዓለም እንድትኖሩ ሊያደርግ የሚችልበት ሁኔታ ቢኖርስ? ይህ ጉዳይ ከእንግዲህ ስለ ሕክምና ብቻ አይደለም። ይህ ከዚህ ቀደም የምናውቀው ስብዕናችን ወይንም ሰብአዊነታችን ከፍ አሊያም ዝቅ የሚልበት ተአምራዊ ክስተት ነው። የኒውሮሊንክ ወደ ሁላችንም ደጅ ማንኳኳያ የጊዜ ሰሌዳ ከምታስቡት በላይ እጅግ ፈጣን እየሆነ ነው። በቀጣይ ጥቂት ዓመታት ውስጥ ምን ሊከሰት እንደሚችል እንመልከት። አንደኛ የሕክምና ለውጥ ከ2024 እስከ 2030። በ2032 ክህሎትን በደቂቃዎች መማር ማለትም ፒያኖ ወይንም ሌላ ነገርን በደቂቃዎች ውስጥ መማር የምትችሉበት ጊዜ ነው። በ2035 በሀሳብ መልእክት መላላክ አስቡት፣ ካለ ስልክ መልእክት መላላክ የሚቻልበት ጊዜ መሆኑ ነው። በሌላ በኩል ስልክ የሚያበቃበት ጊዜ መሆኑን ጠቋሚ ነው። በ2035 በ2ያ ስሜትን መቆጣጠር ይሄም ሀዘንና ደስታ የመሳሰሉ ስሜቶችን አላስፈላጊ በሚሆኑበት ጊዜ መሰረዝ እንችላለን። ሶስተኛ፣ ድኅረ ሰው ዘመን ከ2040 በኋላ በ2042 ሙሉ የአንጎል ምትኬ ይህም የሰዎችን አእምሮ ወደ ዲጂታል በመቀየር ዲጂታል እናንተን የሚተካበት ሁኔታ ነው። በ2045 ከሰው ሰራሽ አስተውሎት ኤአይ ጋር ውህደት ማድረግ። ግን ይህ ሁሉ ለውጥ በእናንተ ላይ ተከውኖ አሁንም የምር እናንተ ናችሁ? ኤለን መስክ ይህ የማይቀር ነው ይለናል ግን ማን ይቆጣጠረዋል። አምስቱ ስውር አደጋዎች አንደኛ፣ የአእምሮ ጠለፋ፣ የሐሳብ ስርቆትና የአእምሮ ቫይረስ አይነት ችግሮች እግረ መንገዳቸውን ተያይዘው ይመጡብናል። ሁለተኛ፣ የሳይቦርግ ክፍፍል፣ ይህ አዲስ ማህበራዊ ቀውስን የሚፈጥርብን አደገኛ ሁነት ነው። ማለትም ሱፐር ሂዩማን ወይንም ልዕለ ሰዎች ከስራ ውጪ ከሆኑ ተፈጥሯዊ ሰዎች ጋር መወዳደር ስለማይችሉ መንግስታት ለዜጎቻቸው ቺፑን እንዲገጥሙ ሊያስገድዷቸው ይችላሉ። ሶስተኛ የሰው ሰራሽ አስተውሎት ኤአይ ቁጥጥር። ኤለመስክ የሚፈራውም ይህንኑ ነው። ኒውሮሊንክ ኤአይ ወደ ሰብአዊነት የሚገባበት ስውር በር ሊሆን ይችላል። ኤአይ ወደ ሰብአዊነት ለመሸጋገር ወደ አንጎላችን እንድንገጥመው ቢፈልግስ? አራተኛ የማንነት ሞት። አሁንም የምር እናንተ ናችሁ? ትውስታዎቻችሁ የሚስተካከሉ ከሆነ እናንተ ማን ናችሁ? በዲጂታል ዘላለማዊነትን መጎናጸፍስ የምር መኖር ነው? አምስተኛ ወታደራዊ ቅዠት። የዳርፓ ዲኤአርፒኤ ሰው ሰራሽ ክህሎት ፍላጎትም አእምሮን በመጠቀም የሚዘወሩ ሰው አልባ አውሮፕላኖች መፈብረክ ነው። የማይተኙ ወይንም ህመም የማይሰማቸው ልዕለ ወታደሮችም ሌላኛው የጊዜው ገጽታ ነው። ይህ የሴራ ጽንሰ ሐሳብ አይደለም። ይህ አሁን በዚህ ሰዓት እየተንቀሳቀሰ ያለ ክስተት ነው። በ2050 የሚከሰቱ ሶስቱ አስደንጋጭ ትንበያዎች አንደኛ የነርቭ መረብ ወይንም ዓለም አቀፍ የአንጎል ኢንተርኔት በሐሳብ የሚሰራ የማህበራዊ ሚዲያ። ከዚህ በኋላ ምስጢር የሚባል ነገር ለዘለዓለም ያበቃለታል። ልብ በሉ ምስጢር የሚባል ነገር የለም። ሁለተኛ፣ የዲጂታል ህይወት ከሞት በኋላ ራስህን ወደ ዲጂታል አንተነት ቀይር ወይንም ትሞታለህ አይነት ትርጉም ያዘለ ሀረግ ነው። እንግዲህ ሃይማኖቶች ከክላውድ ገነት ጋር ራሳቸው ሊያስተካክሉ የሚችሉበት ሁኔታ ሊፈጠር ይችላል ማለት ነው። የአንጎል ሺፕ ያላቸው የሟች አካላት አሁንም በህይወት ናቸው እንደማለት ነው። ሶስተኛ የመጀመሪያው የኤ አይና የሰው መቀላቀል ሰው አይደለም፣ ማሽንም አይደለም፣ በቃ አዲስ ነገር ይህ የሰው ልጅ እሳትን ከፈጠረበት ኢንተርኔትንም ካገኘበት ትልቅ ግኝት የሚበልጥ ትልቅ ግኝት ነው። ይህ በህይወት መኖር ማለት ምን ማለት እንደሆነ የሚቀይር እጅግ ትልቅ ክስተት ነው። የመጨረሻው ውዝግብ ከደጋፊዎች ጎራ የሚነሳው ሀሳብ ሳይንቲስቶች ሁሉንም በሽታ ይፈውስልናል ሲሉ ትራንስ ሂውማኒስት በበኩላቸው የዝግመተ ለውጥ ቀጣዩ እርምጃ እንደሆነ ይናገራሉ። ከተቃዋሚዎች ጎራ በአንጻሩ የሥነ ምግባር ባለሙያዎች አዲስ አይነት የባርነት መልክ እንደሆነ ሲገልጹ፣ የኤአይ ተመራማሪዎች የራሳችን ከጥቅም ውጭ መሆን እየገባን ነው ብለዋል። የእናንተ ሐሳብስ ምንድን ነው? ይህ በታሪክ ውስጥ ታላቁ ከፍታ ወይንስ የፍጻሜው መጀመሪያ? ይህ ሳይንስ ፊክሽን አይደለም። ይህ የእኛ የወደፊት ጊዜ ነው፣ እናም ከምታስቡት በላይ በፍጥነት እየቀረበን ነው። ሐሳባችሁን ኮመንት ላይ ጣል አድርጉልን። እናንተም በዚህ ጉዳይ ላይ ምን አይነት ሐሳብ እንዳላችሁ አካፍሉን። እናም በ2035 የሰው ልጅ ኒውራሊንክ ጋር ምን ሊመስል እንደሚችል የምንዳስስበት ክፍል 3 እንድንሰራ ከፈለጋችሁ ላይክ አድርጉ። ቻናሉንም ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በትህትና እንጠይቃለን።